የክልሉ ውሃ መስኖና ማዕድን ልማት ቢሮ ኃላፊ አቶ ዳዊት ኃይሉ በምልከታው ወቅት እንደተናገሩት በክልሉ የንጹህ መጠጥ ውሃ ችግርን ለመፍታት በርካታ ጥረቶች እየተደረጉ ነው። በአጠቃላይ ከንጹህ መጠጥ አቅርቦታችን ቅርቦታችን በከተማም በገጠርም ስናይ በርካታ ስራዎች ይፈልጋሉ። በገጠሩ አካባቢ ስንሄድ በአማካኝም ሁለቱን ስንወስድ ኦልሞስት ሀምሳ ከመቶ ያህሉ አሁንም የንጹህ መጠጦ አቅርቦት ችግር እንዳለበት ያሳያል። ሶ ይሄን ደግሞ መንግስትም ቁርጠኛ አቋም በመውሰድ የተለያዩ ለጋሽና አጋር ድርጅቶችን የንጹህ መጠጦ አቅርቦት ላይ እንዲሳተፉ በማድረግ በርካታ ጥረቶች እያደረግን ያለ ነው። ይሄን ጥረት በማድረግ የንጹህ መጠጧ ሽፋናችንን ወደ ከሀምሳ ፐርሰንት ከፍ አድርገን ወደ ስልሳ ለማድረስ አቅደን እየሰራን ያለንበት ሂደት ነው የሚገኘው በነባሩ ክልል ተጀምረው በመዘግየታቸው የህዝቡ የመልካም አስተዳደር ጥያቄ ታዋቂ የሆነው የቆዩ ፕሮጀክቶች በአዲሱ ክልል ቁርጠኛ አቋምና በልዩ ትኩረት እየተሰሩ መሆናቸውንም ገልጸዋል። የዶዮገና ዮገና የንጹህ መጠጥ ውሃና ሳኒቴሽን ፕሮጀክትም ክልሉ ከተመሰረተ በኋላ ውል ተገብቶ የተጀመረ በመሆኑ ልዩ ፕሮጀክት እንደሆነም አቶ ዳዊት ተናግረዋል። ኮንትራክተሩ ጋር ውል ተፈራርመን ሳይት አረካክበን የጀመርነው ጊዜና ማዕከላዊ ኢትዮጵያን የመሰረትንበት ጊዜ ተመሳሳይ ጊዜ ስለሆነ ይሄ ፕሮጀክት ለእኛ ሁል ጊዜ ልዩ ነው። ምክንያትና ሰበብ ማንደረድርበት ነው። ፕሮጀክቱ አሁን ባለበት ቁመና በጦር ሁኔታ ላይ የሚገኝ ነው። ኦልሞስት አጠቃላይ የሲቪልና የፓይፕ መስመር ዝርጋታዎች ጠናቀዋል ። አሁን ቀሪ ስራዎች እየሰራን ያለነው የኤሌክትሮ መካኒካል ነው። ይሄ የኤሌክትሮ መካኒካል ስራው ተጠናቆ አጠቃላይ የፓምፕ ኤንድ ቴስት ስራ ተሰርቶ ወደ ስራ ስንገባ የደዮገና ከተማን የንጹህ መጠጥ ውሃ አቅርቦት መቶ በመቶ የሚፈታ ነው ማለት ነው። ድርጅቱ በቀጣይም ድጋፍ ለማድረግ ቁርጠኛ መሆኑን ስለ ማረጋገጣቸውም አቶ ዳዊት ተናግረዋል። የተገኝ ተረፈ ህንጻና ውሃ ስራ ተቋራጭ ድርጅት ባለቤትና ስራ አስኪያጅ ኢንጂነር ተገኝ ተረፈ የግንባታውን አፈጻጸም ባስጎበኙበት ወቅት እንደተናገሩት ፕሮጀክቱን ውል ገብተው ስራ ከጀመሩበት ጊዜ አንስቶ ትልቅ ኃላፊነት በመውሰድ ፕሮጀክቱ ዘላቂ አገልግሎት በሚሰጥበት ደረጃ በጥራት ለመስራት መቻላቸውን ገልጸዋል። በግንባታው ሂደት አንዳንድ አስቸጋሪ ሁኔታዎች ቢያጋጥሙም ህዝቡ ልማት ፈላጊ፣ የአካባቢው መንግስትም ተባባሪ፣ ፈንድ ያደረገው ድርጅትም የሀብት ችግር የሌለበት መሆኑ ለስራው ውጤታማነት አጋዥ እንደነበረም ኢንጂነር ተገኝ ተናግረዋል። ያው እንደምታዩት ነው። ኢሌክትሮ መካኒካል የፓምፕ ስራዎች፣ ኤሌክትሪክ ስራዎች ካሉነ በስተቀር የኛ ወደ 8 98 አካባቢ ነው። ና ብዙ አስቸጋሪ ቃፊ ነገሮች ቢኖሩም ህዝቡ ፕሮጀክት ፈላጊ ስለሆነ ያካዊ መንግስት ተባባሪ ስለሆነ ድርጅቱም ፋንድ ያረጋው ድርጅት ዩኒሴፍ ነው። የህብር ችግር የለበትም። ጥሩ ምቹ ሁኔታ ተፈጥሮ ስላገኘ ስራውን በደንብ አስኪደናል። በምልከታው ወቅት የተገኙት የዶዮገና ከተማ አስተዳደር የመንግስት ዋና ተጠሪ አቶ ጌዲዮን ተድላ በበኩላቸው ምልከታው ስራውን ይበልጥ ለማፋጠን አጋዥ እንደሆነ ገልጸው ፕሮጀክቱ ተጠናቆ አገልግሎት እስከሚሰጥ ድረስ ህዝቡ የተለመደውን ትብብር እንዲያደርግም አቶ ጌዲዮን ጥሪ አቅርበዋል። አሁን ያለውን አክሴሌሬሽን በጣም ፈጣን ያደረጋል። ፈጣን ያረጋለ በቅርብ በአጭር ጊዜ እንደሚጠናቀቅ ያሳያል። በደንብ ተገምግሟል። ያሉ ችግሮች በቶሎ የሚያልቅ እንደሆነ የሚያሳይ ነገር አለን።